ሰራተኛዋ አደይ ተከታታይ ድራማ ወደ እናንተ እያደረስኩ ነው የምገኘው። ዛሬ እንግዲህ ቀጣዩን ክፍል ወደ እናንተ አደርሳለሁ። ባለፈው እንዳየነው ከሆነ ፍቅር ታግታ ነበረ። ዛሬ ደግሞ ምን ላይ ናት ያለችው? ምን ደረጃ ላይ ደርሳለች? የሚለውን በዚህ ክፍል የምናይ ነው የሚሆነው። እንግዲህ ባርኮትም ወደ እነ ንጉስ ጋር ሄዱ። ንጉስን አንቆ ይዞት፣ አንተ ነህ ፍቅርን ያገትካት እገልሃለሁ እያለ እያስፈራራው ነው የሚገኘው። እንዲሁም ደግሞ ዴቭ ኤልዱን፣ አንቺ እጅሽ ካለበት ግን መቼም ይቅርታ አላደርግልሽም፣ ፍቅር ስትታገት አንቺን እጅሽ አለበት ወይ ብሎ እየጠየቃት ነው። እሷም ደግሞ እኔ ምን ውስጥ የለውበትም እያለች እየመለሰችለት ነው ያለው። እንዲሁም ደግሞ ለምለም ከኤልዱ ጋር በጣም በጣም እንትን እያሉ ነው ያሉት። ኤልዱም እንግዲህ እንደ ሰራተኛ አድርጋት ለምለምን በጣም እያስቸገረቻት ነው ያለችው። ነይ እንዲያርጊ ነይ እንዲያርጊ እያለቻት ነው ያለችው። ለምለምም ደግሞ ለኤልዱ ማስጠንቀቂያ ሰታታለች ማለት ነው። እኔ የአንቺ ሰራተኛ አይደለሁም። አንቺ እኔን ልታዥኝ አትችም። ምንም አይነት ነገርም ልትኝ አትችም። ለአንቺ ሰራተኛ አይደለሁም ብላ በጣም ተቆጥታ ተበሳጭታ እየተናገረቻት ነው ያለችው ማለት ነው። እንዲሁም ደግሞ ለምለም አደይን ፍቅረኛ አለሽ ወይ ብላ እየጠየቀቻት ነው ያለችው። የዛሬው ደግሞ የዛሬው ክፍል ያበደ ነው። በጣም እኔማ በቃ በፍቅር የማየው ድራማ ነው ማለት ነው። ሁላችሁም ተከታተሉት። በጣም በጣም ነው ደስ የሚለው እውነት ለመናገር ያስተምራልም። አንዳችን ለአንዳችን ምን አይነት ክፋት እንደምንሰራ ደግሞ አንዳችን ለአንዳችን ደግሞ እንዴት እንደምንተሳዘን ሁለት ነገር ነው በዚህ ድራማ ላይ የምናይበት ማለት ነው። ያው በፍቅር ጉዳይም ቢሆን በብዛት እዚህ እዚህ ድራማ ላይ እንግዲህ የምናየው ነገር አብዛኞቹ ፍቅረኛ እኔ ያፈቅረዋለሁ እኔ ያፈቅረዋለሁ አይነት ነገር ነው እና ብቻ የሆነ ያስተምራል ብዬ አስባለሁ። ሁላችሁም በደንብ ከተከታተላችሁት የሚያስተምር ነገር አለው እና ንጉስም እንግዲህ በድያታለሁ አደይን እያለ ነው ያለው። ለፍቅር ምግብ አምጥተው ሲሰጧት እኔ ፍቅር ነኝ ይሄንን ምግብ የምበላው፣ ይሄንን አልበላም እያለች እንግዲህ ያው የተለመደው ባህሪዋ የታወቀ ነው። እልኸኛ ናትና እንግዲህ እየጮኸችበት ነው የምትገኘው። ባርኮትም መጥቷል። እነ ንጉስ ጋር እህቴን አምጡ፣ ፍቅርን ካገታችሁበት አምጡ እያለ እያስጨነቃቸው ነው የሚገኘው። ብቻ በጣም የእውነት እኔ ከምንም በላይ አደይ ናት የምታሳዝነኝ። ለምለም እና አደይ ያሳዝኑኛል። በጣም በሚገርም ሁኔታ ማለት ነው። ምክንያቱም ለምለም ለምለም ምንም አታውቅም የዋህ ነች፣ ግን ደግሞ ከአደይ ትሻላለች። ትናገራለች ቢያንስ ትናገራለች ለምለም። አደይ ግን በቃ ሁሉን ነገር በዝምታ ቢበድሏትም ምንም ቢያደርጓትም በዝምታ ነው የምታሳልፈው ማለት ነው ምንም ነገር ጥሩ ነገር በላው ላይ ቢያደርጉባት ራሱ መልሻ በቃ ለነዛ ክፋት አታስብም። ጥሩ ነገር ነው በቃ። አሁን ካዳ የምንማረው ነገር ምንድን ነው? ትዕግስት ትዕግስተኛነቷል። አሁን አንዳንዴ ደግሞ ትዕግስት ሲበዛም ያው ራስን መጉዳት ነው ማለት። ከመጠን ያለፈ ትዕግስት ሲበዛ ደግሞ ራሳችንን እንድንጎዳ ያደርግናል ማለት ነው ትዕግስት በጣም ካበዛን እና አንዳንዴ ደግሞ መመለስ ያለብን ቦታ መለስ የሚያስፈልጋቸው ቦታ ላይ መመለስም ግድ ይለናል ማለት ነው። ዝም ስንላቸው አንዳንድ የማይገባው ሰው ዝምታ የማይገባው ሰው የሆነ በቃ ላያችን ላይ ወጥቶ ሊጨፍርብን ነው የሚደርሰው ማለት ነው እና አሁን እቺ ፍቅርና ኤልዱም እንደዛ ነው እያደረጉ ያሉት በአደይ ላይ ማለት ነው። ዝም ስለምትል ምንም እንት ሲሏት ስለማትናገር እነሱ ግን በቃ ይጫወቱባታል ማለት ነው ዝም ብለው እሷ እንዲ ያደረገች እንዲህ ያላደረገችውን አደረገች ያልወሰደችውን ወሰደች እያሉ በጣም ነው ስሟንም የሚያጠፉት። ከስራም የለቀቀችው በእነሱ ምክንያት ነው። ያላደረገችውን አድርጋለች እያሉ ማለት ነው። ሁሉ ጊዜ በቃ ተንኮል ብቻ ነው በእሷ ላይ እየሰሩባት ያለው። ግን እንደዛም ሆኖ ደግሞ አትጣላቸውም ማለት ነው፣ ፍቅርንና ሄሉን። እንደዛም ሆኖ ታስብላቸዋለች። አሁን ራሱ ፍቅር ስትጠፋ በጣም ነው የተጨነቀቸው አደይ። ፍቅርና ይልዱ ቢሆኑ ግን የራሷ ጉዳይ ብለው እንደውም ደስ ነበር የሚላቸው። አደይ ብትሆን የጠፋቸው ማለት ነው። ግን አደይ እንደዛ አይነት ልብስ ስለሌላት ጥሩ ልብስ ስላላት አደይ እንደዛ ክፋት፣ እንደዛ ነገር አታስብም። በቃ መልካም መልካም ነገር ብቻ ነው የምታስበው እና አሁን ደግሞ ወደ ስራዋ ትመለሳለች። ተመልሳ ወደነ ባርኮት ቤት ትሰራለች ወይስ አትሰራም የሚለውን ደግሞ በሚቀጥለው ክፍል የምናይ ነው የሚሆነው። እና በጣም በቃ የሆነ ብቻ እኔማ ደስ ነው በቃ እያለኝ ድራማ ደስ እያለ እየመጣ ነው። ሱስ እየሆነብኝ ነው ማለት ነው። ፍቅር ትንሽ ታግታ ብትቆይ ኑሮ ጥሩ ነበር። ምክንያቱም እሷ ሰላም ስለማሰጥ ነው ዶቼ፣ እስኪ ኮመንት ስር እናንተም የተሰማችሁን ምን ተማራችሁበት ከዚህ ድራማ፣ እስቲ የተሰማችሁን እናንተም ኮመንት መስጫ ስር ሀሳባችሁን አስፍሩ እና ለሌላው መማሪያ ይሆናል የምትሉትን ነገር ያላችሁን ሀሳብ ስጡ። እንዲሁም ደግሞ ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ላለሁኝ ላይክ አድርጉ። ላይክ እንግዲህ መልካምነት ብቻ ነው የሚያስፈልገው እንጂ አያስከፍልም። ምንም ነገር የሚጠይቀው መስፈርትም የለም ቅንነት ብቻ ነው የሚያስፈልገው። ቅንነት ካለን ላይክ ብናደርግ ከምናችንም አይቀነስብንም። እንዲሁም ደግሞ ሁሌ የምለቃቸው ቪዲዮዎች ወደ እናንተ በፍጥነት እንዲደርሳችሁ ከፈለጋችሁ እየደወልበት ነው አሁንም በመጫን ሁሌ በፍጥነት ይደርሳችኋል ማለት ነው። እንግዲህ እኔ ለዛሬ ያስኩት ይሄንን ይመስላል። በቀጣዩ ክፍል ደግሞ እስከምንገናኝ እንግዲህ እዚህ ላይ ልሰነባበታችሁ ማለት ነው። እናንተ ግን እስከ መጨረሻው ድረስ ድራማውን ተከታተሉት። በጣም ምርጥ ድራማ ነው። ደስ የሚል ድራማ ነው። አንዴ ከሰማችሁት አንዴ ማዳመጥ ማየት ከጀመራችሁ እስከሚለቀቅ ሁሉ ነው የሚያጣድፋችሁ ማለት ነው። አልተለቀቀም እንዲ ያለቀቀም እስከምትሉ ድረስ ማለት ነው። ማለት በጣም ደስ የሚል ድራማ ስለሆነ ማለት ነው። እና ሰብስክራይብ ላይክ እያደረጋችሁ አበረታቱኝ እላችኋለሁ በቅንነት መልካም የሆነ ሆናችሁ ሁሉ ማለት ነው። ላይክ አድርጉ። የሰው ደስታ የሚያስደስታችሁ ሁሉ ላይክ እያደረጋችሁ ግቡ። ሁላችሁንም እንግዲህ ስለነበረን ቆይታ ከልብ አድርጌ ነው የማመሰግነው። ላይክ አትርሱ። ላይክ እያደረጋችሁ በቀለናት